ሰላምዬ ከቤት ውጭ እና የራስሽን ህይወት መስርቼ ስትባል አልወጣም እኔ ከእናንተ ጋሩ መኖር የምፈልገው ምንም የሚያጓጓኝ ነገር የለም ብላለች። እንደዚሁም ደግሞ ከአቤጌል ጋር ሲነጋገሩ እንግዲህ እኔ እዚህ ቤት ሰራተኛ ብቻ አይደለውም ብላታለች። እንግዲህ እዛ ጋር እንደምንመለከተው ይህንን ነገር ተናግራ ድንጋጤ ፊቷ ላይ ይታይባታል። ሰላም እና በንዴት መሃል ይሄ ነገር እንዳመለጣት ነው የምንመለከተው። እንደዚሁም እንግዲህ የቤቱ አባል ሁሉ ወፈርሽ ወፈርሽ እያላት ይገኛል ማለት ነው እና ዳጣናት እንግዲህ ነገሩን የጀመረችው ሰላምዬ እርጉዝ ነሽ ወይ ብትላት እንግዲህ፣ እንዴ፣ በይ በይ በይ ከአጠገ ቤተ ነሽ ስራ ይልስራበት ብላ ነበር ያስነሳቻት እና በማግስቱም እንግዲህ፣ እንደዛውም ደግሞ ናታንም ሰላምዬ እየወፈርሽ ነው ደግሞ ነበር ያላት እና እንደዚሁም አቤጌልም እንዲህ እርጉዝ ነሽ እንዴ በማለት ነበር ያለቻት። እሷም እንግዲህ ባረግዝ ባላረግዝ ምን አገባሽ፣ ይሄ የኔ ጉዳይ ነው እንጂ ያንቺ ጉዳይ አይደለም፣ ካንቺ ጋር የሚያገናኘው ነገር የለም ያለቻት እና ምንድነው የሚለውን እንግዲህ አብረን የምናይ ይሆናል። ዳጣ ዲራማ አስተማሪና ደስ የሚል ቁም ነገር ያለው ዲራማ ነው ማለት ነውና ምን ተማራችሁ? ምን አተረፋችሁ? እኔ ብዙ ነገር ተምሬበታለሁ እናትነት፣ አባትነት፣ ብቸኝነት አንዳንድ አባቶች ዝም ብለው ለራሳቸው ስሜት ብቻ ብለው ልጆችን እንደዚህ እንደ ዳጣ ተወልደው መንገድ ላይ ዋጋ የሚከፍሉ ብዙ መከራ የሚያሳልፉ የዳጣ እናትም እንግዲህ ሰላምዬ ከሆነች እሷም ልጄን እያለች እድሜ ልኳን እንግዲህ እየኖረች ነበርና፣ በስተመጨረሻ ግን ልጇ እንደሆነች እርግጠኛ በደንብ ነው የምታውቃት፣ ያላት እንክብካቤ የተለየ ነው። ዳጣን ብቶ ለሷ ያላት ቦታ የተለየ ነው እና እንግዲህ ዳጣ ዲረማ ደስ የሚል ነው። አስተማሪ ድራማ ነው ማለት ነው። ከዚህ በመቀጠል እኔ ደግሞ ደስ የሚሉና አስተማሪ ታሪኮችን እማቀርብላችሁ ይሆናል ማለት ነው። ታሪኮች እንግዲህ ቁም ነገር አላቸው አስተማሪ ያላቸው ብዙ የሚያስጨብጡን ነገር አለ በውስጣቸው ልብ ብለን ካዳመጥን እና እና እንደዚሁም ደስ እያላችሁ የምሰሙት ወይ ደግሞ የምታነቡት ነው ታሪኮች ማለት ነው አዝናኝና አስተማሪ ቁም ነገር ሁሉም ነገር በቃ አለ የተባሉ ነገሮች ሁሉ በታሪኮች ውስጥ ይገኛሉ፣ እና እሱን የማቀርብላችሁ ይሆናል። ለቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ስለምታበረታቱኝ ምስጋና የከለብ ነው። ሁላችሁን አመሰግናለሁ። ቀጣይ ወደ ታሪኩ ላይክ አርጉኝ። ሁሉም ከንቱ ነው የከንቱ ከንቱ ጠቢቡ ሰለሞን ሁሉን አየ፣ ሁሉን አጣጣመ፣ በስተ መጨረሻ ሁሉ ከንቱ ነው፣ የከንቱ ከንቱ ነፍስንም እንደ መከተል ነው ሲል ኑሩን ደመደመ። እንደኔ ሁሉም ከንቱ ነው ሲል ተስፋ ሊያስቆርጠን አይመስለኝም፣ ተስፋ ሊሰጠን እንጂ ሕይወታችንን ከማንኛውም ዓለማዊ ሀብት፣ ከማንኛውም ዝና፣ ከማንኛውም ክብር የላቀች መሆኗን ሊነግረን ይመስለኛል። ይህንን በቅጡ መረዳት ስለሚሳነን በስተ መጨረሻ ይዘናቸው የምንሄደው አላፊ ነገሮች ኑሯችንን እንበጠብጣለን። ኑሮ ማለት በውልደትና በሞት መካከል ያለ መሸጋገሪያ ጊዜ ነው። በድንገት ተጀምሮ በድንገት የሚቆም የመሸጋገሪያ ጊዜ ጥቂት የሆነ ጥቂቶቹ ይህንን የተረዱ ጊዜያቸውን አጣጥመው ይኖራሉ። አብዛኞቻችን ግን ዘላለማዊ እንደምንኖር ሰው ተዘናግተን እንኖራለን። ሳንስቅ፣ ስንጨነቅ፣ መልካም ነገር ሳናደርግ በተራ ነገር የሚያልፉ ቀናቶች ከቆምንበት ህንፃ ዝር እየተሸረፈ እንደሚወርቅ ጥቦቶች ይቆጠራል። ቀስ እያሉ ነው ከከፍታ የሚያወርዱን። ሁሉም ከንቱ ነው የከንቱ ከንቱ። ምክንያቱም ምንም ነገር በሞት ፊት ቆሞ ሞትን የሚጋፈጥ ነገር ስለሌለ፣ ይህን የተረዳ ሰው ትልቁን ቀንበር ከላዩ ላይ አወረደ ማለት ነው። የሚያደርገውን ነገር ሁሉ ከልብ ያደርጋል። ምክንያቱም እድሉ አንድ ብቻ እንደሆነች ስለሚረዳ እውነቱን። ከሞት ፊት ቆሞ በቀልን የሚያስብ ማን ነው? ከመቃብር ላይ ቆሞ ገንዘብ የሚያሳሳው ማን ነው? በከፈን ውስጥ ሆኖ የሚጠላውን ሰው የሚያስብ የሚቀና ማን ነው? በሞት ፊት ሁሉም ነገር ከንቱ ነው፣ የከንቱ ከንቱ። በስተመጨረሻ ይዘናቸው የምንሄደው ምንም ነገር የለም። ይልቁንም የመሸጋገሪያ ጊዜያችንን መልካም እናድርግ። ተሰጧችንን እናበርክት። ማናችንም ያልተሰጠን ማናችንም ያልተሰጠ አልተፈጠርንም። ተራ ሆኖ መሞት አንምረጥ። የራሳችንን አሻራ እናኑር። ነበሩ ለመባል ያብቃን። ጠቢቡ ሰለሞን ከንቱ ናቸው ያላቸው ነገሮች ሕይወታችንን የሚያጨልሙና የምድር ቆይታችንን መራራ የሚያደርጉትን ነገሮች ነው። ሕይወታችንን ሕይወታችን ክቡር ናት፣ ከማንኛውም ነገር ሁሉ የከበረች የፈጣሪ ስጦታ። እኛ ግን በኪሳራ እየቸረችርናት ነው። ፍቅር የሌለው እውነት፣ እምነት የራቃት ሕይወት፣ ሰላም የጎደላት ሕይወት፣ ደስታ የሌላት ሕይወት ያለ ዋጋዋ የተሸጠች ናት። ምክንያቱም በዚህ ምድር ሕይወታችንን ዋጋው ሕይወታችንን ዋጋ የሚስተካከል ዓለማዊ ነገር ስለሌለ ነው። ሁሉም ከንቱ ነው፣ የከንቱ ከንቱ ዘላለማዊን ዓለም እንመኝ ተወዳጆች ሆይ ማለፍ መለወጥ በሌለበት መንግስት ሰማያት ጸጋንና ክብርን እናገኝ ዘንድ በማግባር በትሩፋት እናጌጥ። በዚህ ዓለም የሚኖሩ ውበት እናጌጥ ድንገት ታይተው የሚጠፋ ድንገት ታይቶ የሚጠፋ ነው። የማይቻል ቢሆንም ምንም በሽታ፣ ሐዘን፣ ብስጭት የሆነ ይህን የመሳሰለ ሁሉ ባያገኛል እንኳን የዚህ ዓለም ውበትና ጌጥ 20 ዓመት ነው። በወደኛው ዓለም የሚሰጠን የምናገኘው ክብር ግን በስቶ ሲሰጥ ይኖራል እንጂ መቼም ቢሆን መቼ አያልፍም፣ አይለወጥም እርጅና እርጅናና የዓለምን ቆዳ አይጨማደድም። ደዌ ሥጋ፣ ደዌ ነፍስ አያገኘውም። ሐዘን አያየውም። በዚያ የምናገኘው ክብር ውበትና ጌት ከዚህ ሁሉ የተለየ ነው። በዚህ ዓለም የምናገኘው ክብርና ውበት ግን የሚጠፋ ገና ከመምጣቱ ነው። ቢመጣ እንኳን አድናቂዎቹ ብዙም አይደሉም። ትሩፋት እና ጌጥ ያደረጉ ሰዎች አይደነቁም፤ የሚደነቁት አመንዝራዎች ናቸው። ስለዚህ ከዚህ ዓለም ከሆነው ክብር ልንለይ ይገባናል። መንግሥተ ሰማያትን እንወርስ ዘንድ ልንፈልገው የሚገባው ትሩፋት ነው። ዘላለማዊን ዓለም እንማይ አምላክ ሆይ። አንድ የሰባ ስምንት ዓመት አባት ራሳቸውን ስተው ወደ ሆስፒታል ይወሰዳሉ። ለ24 ሰዓትም የሚያቆይ የመተንፈሻ ኦክሲጅን ተሰጣቸው። ከጥቂት ጊዜ በኋላም ተሻላቸውና ዶክተሩ የተጠቀሙበትን ሂሳብ አምስት መቶ ዶላር ደረሰኝ ሰጣቸው። እኚህ አባትም የተሰጣቸው ደረሰኝ በተመለከቱ ጊዜ ስቅስቅ ብለው አለቀሱ። ዶክተሩም ስለ ገንዘቡ ማልቀስ አይገባውትም፣ በአንድ ጊዜ ባይሆነ ቀስ እያሉ መክፈል እንደሚችሉ ነገራቸው። ሆኖም እኚህ አባት እኔ የማለቅሰው ስለዚህ ገንዘብ አይደለም፣ ገንዘቡን በሙሉ የመክፈል አቅም አለኝ የማለቅ ሰው ግን 24 ሰዓት ስለተነፈስኮት ኮት ኦክሲጅን 500 ዶላር ልከፍል በመሆኑ ነው። ነገር ግን ላለፉት ሰባ ስምንት ዓመታት የእግዚአብሔር ንጹህ አየር በነፃ ስተነፈስ ኖር ያለው ለእነዚህ ሁሉ ጊዜያት መክፈል ቢኖርብኝ ምን ያህል የእግዚአብሔር ዕዳ እንዳለብኝ መገመት ትችላለህን? በማለት መለሱለት። አሁን ይህንን ወደምታነብ እህት ወይም ወደምታነበው ወንድም የእግዚአብሔር ንጹህ አየር እያለ ያለ አንዳች ከልከላና ክብያ ይህን ያል ስትተነፈሽ ኖረሻል፣ ወይም ስትተነፈስ ኖረሃል። አሁን ከጊዜሽ ወይም ከጊዜህ ላይ ሁለት ሰከንድ ልውሰድና አምላኪ መስገን የሚያስገን ወይም በል፣ ስለተሰጠህ አመስግን። አምላኪ ሆይ ስለሰጠኸኝ አመሰግናለሁ በለው። እግዚአብሔር ይመስገን፣ ስለሰጠን ነጻ ስጦታው ሁልጊዜ በነጻ ያለምንም ክፍያ እንደምንተነፍሰው ለሰጠን ንጹህ አየር፣ ስለ ሁሉም ነገር እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እግዚአብሔርን ለማመስገን ግዴታ ትልቅ ነገር አይደለም የሚያስፈልገው። ካወቅነው ጊዜም እግዚአብሔር ይመስገን የምትለው ቃላት ካፋቸ መጥፋት እንደሌለበት ነው። እንግዲህ እዚጋ የምንረዳው ለበጎ ነው። አንድ ሰው በባህር ብቻውን በጀልባ እየተጓዘ ማበለ በማዕበል ተመታና ጀልባው ተሰባበረ፣ በባህር ውስጥም ሰመጠች። ሰውየውም እንደምንም እራሱን አድነው አንድ ደሴት ላይ ያርፍና ጎጆ ነገር ሰብሶ ለቀናት ለብቻው እዛች ደሴት ላይ ይኖራል። ምግቡንም ዓሳ እያጠመደ እየተመገበ እዛው ቆየ። አንድ ቀን ለምግብ የሚሆነ ዓሳ ሊያጠምድ ባህሩ ዳርቻ ላይ መንጠቆውን ይዞ ለረዥም ሰዓታት ይጠብቅ እያለ በድንገት ጭስ ሸተተው። ዞር ብሎ ሲያም ያቺ ጎጆ እየነደደች ነው። እየሮጠ ቢመለስም ጎጆዋን ሊያድናት አልቻለም። ለካሳሳ ለማብሰል ያቀጣጠለው እሳት ተያይዞ ጎጆዋን አነዷታል። አለቀሰ፣ ፈጣሪውን ወቀሰ። እንዴት እዚህ ባህር ላይ ብቻ ይንጠለከኝ ከቤተሰቦቼ የነጠለከኝ ስታበቃ በስንት ልፋት የሰሯትን ጎጆዬን ታቃጥልብኛለህ ብሎ አለቀሰ፣ አማረረ። ከደቂቃዎች በኋላም አንድ ድምፅ ሲሰማ ሰማ። ወደ ድምፁም ፊቱን ሲያዙር አንድ ትልቅ መርከብ መርከብ አየ፣ ተደሰተ። የመርከቡ ሰዎችም መጥተው ጭነው ወሰዱት። ከዚያም የመርከቡ ሰዎችም ጠየቃቸው። እዚህ አካባቢ ባህር ላይ ማንም አይመጣም እኮ እናንተ እንዴት አገኛችሁኝ? አላቸው። መርከበኞችም እኛም በዛኛው በኩል ዞረን እየሄድን ነበረ፣ በዚህ በኩል ጭስ አየን፣ እዚህ ሰው ይኖራል ብለን መጣን፣ አንተን አገኘን አሉት። አቤቱ ጌታዬ ለካ ከዚህ ስቃይ ልታወጣኝ ፈልገህ ነው ትንሿን ጎጆን ያፈረስከው ወደ ትልቁ ቤቴ ልትወስደኝ ፈልገህ ነው እያለ አመሰገነ። አንዳንዴ የሆነውን ነገር ስናጣ ሲበላሽብን፣ ሰውንም ፈጣሪንም እናማርራለን። ስናማርር እንኖራለን። ግን ካጣነውና ከጎደለብን ነገር ጀርባ ብዙ ነገር ልናገኝ እንደምንችል እንዘነጋለን። በችግራችን ጊዜ መጠጋት ያለብንን ፈጣሪ እንረሷለን ከዚያም አልፈን የሁሉን ነገር ፈጣሪ የሆነውን አምላክ እንወቅሳለን። ወዳጄ ወዳጄ ሆይ ሁሉም ቢሆን ማንኛውም መጥፎም አጋጣሚ ውስጥ ሆነን መልካም ነገሮችን ማሰብና የፈጣሪ አምላክ ተስፋ በፈጣሪ አምላክ ተስፋ ማድረግ እንለማመድ። ነገር ግን ሁሉም ለመጎ ነው ማለት እንማር ይላል ማለት ነው። ሁሉም ለበጎ ነው፣ የሆነውም ያልሆነውም። ሁሉም ለበጎ ነው ማለት ይልመድብን ይላል የዛሬው ታሪካችን። ላይክ አርጉኝ ፈልጌው ነው።